አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ዛሬ እንግዲህ የምንሰራው መንዴ ነው። የምንሰራው የመንዴ አሰራር ነው የምንሰራ ማለት ነው። በጣም ቆንጆ ነው፣ ለየት ያለ ነው። እንግዲህ በጣም ነው ውብ ውብ እና ጣሙ ለየት ያለ መንዴ አሰራር ነው የምንሰራው። ችጋ እንግዲህ ሰምን አድርጊያለሁ እንግዲህ እኔ ለአስራ አምስት ሰው እየሰራሁት እንግዲህ ጥራት ነው የማሳያችሁ። እንግዲህ እዚህ ጋር ሳምና አረጋለሁኝ። ሳምና አረኩኝ። ከዛ ዘይት እንዳይቃጠል ዘይት አደረኩበት ማለት ነው። እንደነገርኳችሁ ብዙ ስለምሰራ ነው ዘይቱን በዛ። ያለው ዘይት የበዛ እንዳይመስላችሁ ማለት ነው። እና ውድ ተመልካቶቼ በዚህ መልኩ እንግዲህ ዘይታችን ሲግል እንግዲህ ሽንኩርታችን እናረጋለን ማለት ነው። የተከተፈ ሽንኩርት፣ የተከተፈ ነጭ ሽንኩርትና ዝንጅብል፣ ቅመማ ቅመም፣ የተለያየ ቅመማ ቅመሞቹንም አለኝ አሳያችኋለሁ ማለት ነው። እና ሀባይብ ገልቢ ያው ሽንኩርታችን መስችጋ እያደረግን ነው ማለት ነው። እና ደግሞ ያው እንግዲህ መንዲያችን ምን እንሰራለታለን? ሀሽወ እንሰራታለን። ለእሱ ደግሞ ሽንኩርት ቀንሰናል ማለት ነው። እና ያው በዚህ መልኩ እንትናችንን እናምሳለን ማለት ነው። በደንብ አድርገን ባይዘይቅን ያው እስቲ ጋር ደግሞ እንግዲህ ሰባት ዶሮ አለኝ ማለት ነው። ስድስት ሰባት ዶሮ አላውቅም የተላላቸው ማለት ነው። እና ቫይዘር ስቻለ ከቀረስኩት ቆይቷል ማለት ነው። አሁን ድምጽ እያረግኩኝ ማለት ነው። ሀባይቢ ለምንድ ነው ለእናንተ ማላካፍላችሁ? ለምንድ ነው ወደኋላ የቀረው ይሄ ቪዲዮ ብዬ ዛሬ ለምንድ ነው ፖስት ማላረግ ላቶ ብዬ የተነሳሁት። እና እንግዲህ እንትን ከትፌ አጥቤ ዘብዝፌው ነበረ። አሁን እንግዲህ ይኸው በዚህ መልኩ እንትን እንለዋለን። ድጋሚ ይሄው ጸጉር ምናምን የነበረበትን አንስቼ በደንብ አድርጌ ጥብ አድርጌ፣ በቃ ጽድት አድርጌ ነው ያመጣሁት እና በዚህ መልኩ ደግሞ እዚ ጋ ቅመማ ቅመም በቃ ያልጨመርኩበት ቅመማ ቅመም የለኝም ማለት ነው። እስቲ ጋር ሂላለኝ ቀረፋ፣ ፍሬሽ ያልተከት ያልተፈጨ ቅርንፉድ እና ቆንዶ በርበሬ፣ ከሙን ያልተፈጨ ጨምረል። ሌላው ደግሞ ባህራት ሜንዲ፣ የራሱ የቻለ ባህራት ሜንዲ አለ እሱን ጨምሩ ማለት ነው። ከዛ ውድ ተመልካዮች በዚህ መልኩ እና ሎሚ ከሌላችሁ ድፍኑ፣ ያው የተከተፈው እንትን የተባለ የተፈጨው ማድረግ ትችላላችሁ። ከዛ እንግዲህ በዚህ መልኩ ሚክስ ሚክስ ያደረግ ነው። ይሄ ወረቀቱ ደግሞ ወረገል ጋር ይባላል። ያው አረብ ቤት ያላችሁ ታውቁት አላችሁ። ሽታ እና ጣዕም ደግሞ ጣዕም ይሰጠዋል። ይሄ ደግሞ ዝንጅብል እንግዲህ፣ እኔ ነፍ ፈጭቼ አስቀምጣለሁኝ። ለምን ስሰራ ስራ ለማቅለያል ማለት ነው እና በምሰራ ሰዓት በቃ ብድግ አድርጌ እንተን ማለት ነው። በየቀኑ መፍጨት በየቀኑ ደግሞ መክተፍ አይጠበቅብኝም ማለት ነው። አባይ እና በዚህ መልኩ ጫማርኩኝ ጋዛ ሜክስ ሚክስ ማለት ነው። ከዛ በኋላ እንግዲህ ግን በጣም ቀላል ነው፣ በጣም ለመስራት በጣም ቀላል ነው። ግን ያው ብዙ ምናምን እንደዚህ ሲሰሩ ትንሽ ይችላል። ግን ያው እንትን ነው ማለት ነው። እንጂ መሬት ላይ አይደለም ሁሉ የምንሰራው። ለፋሚሊ ብዙ ብዙ ሰው ምናምን ሲመጣ ትዛዝ ሲኖር እንደዚህ ነው የምንሰራው፣ እኔ ማለት ነው። እና ዛሬ እንግዲህ ያው እንግዲህ ከዛ ዶሮ ዶሮን አደረግን ማለት ነው። ከዛ እንከድ ነዋለን። ለምን በግልባጩ ነው ማድረግ ያለባቸው? ይሄ እንትን የቆዳውን እንዳይላጥ ማለት ነው፣ እንዳይበላሽባችሁ በኋላ ለውበት ስለሚያስፈልግ እንዳይበላሽ ፊት ለፊት ደፍተን ነው የምናደርገው ማለት ነው። ከዛ ከድኜ ክስ ከፍተው በስሏል። ከዛ ቲማቲም የተፈጨ ቲማቲም ነበረኝ እሱን ጨመርኩኝ። ከዛ ያው ብዙ ቅመ አላበዛውበትም እንዳያችሁት ነው። ለምን የዶሮውን ውሃ እንዳይጠቆር ማለት ነው። ለምን ከጠቆረ መንዲያችን ወይ ቢጫ ወይም ደግሞ ከለሩ የሆነ አያምርም፣ እና ከለር ፉድ ደግሞ ስለምንጨምር ቆንጆ መሆን አለበት ከለር ፉድ እንጨምራለን፣ እናስውበዋለን፣ ዲኮሬሽን እናደርግበታለን እና አሳምረን ነው የምናቀርብ ልክ ከውጪ እንደሚመጣው አድርገን ነው ዛሬ የምንሰራው ማለት ነው እና እና ከዛ በዚህ መልኩ አደረግን፣ ጫው አደረግን። እስቲ ከደግሞ ሩዝ ነው ሩዝ ልናደርግ ነው ማለት ነው። እኔ ያደረኩት እንግዲህ ወደ ስምንት ግላስ የሚሆን ሩዝ ነው ያደረኩት። ያው የኔ ብዙ ነው ማለት ነው። በሁለት ተራራ ነው የታዘዝኩት። ያው ሶስት ሶስት ዶሮ ሶስት ሶስት ከግማሽ ዶሮ አድርጊ ተብዬ ነበረ ማለት ነው እና በዚህ ማልኩ ሩዝ እኔ የተጠቀምኩት ራይስ በስመቲ ነው። ራይስ በስመቲ ተጠቀም ያለው። እናንተ ያው እንግዲህ ያለውን ቤት ውስጥ ያለውን መጠቀም ትችላላችሁ። ግን ያው ለአዜማ ምናምን ስትታዘዙ በስመት የምትጠቀሙት አሪፍ ነው። ስራቱን ያስወድደዋል። እውነቴን ነው የምላችሁ እና ባይዞ ግን ግብዓት በጣም ወሳኝ ነገር አለው እና ሁሉም ነገር የሆነ የሚያስፈልገውን ነገር ጠልባችሁ ስትሰሩ የሚያስፈልገውን ነገር ሁሉም ነገር ስታሟሉለት ምግብ በጣም ቆንጆ እና ምርጥ ይሆናል ማለት ነው። ይሄ የለም በቃ ችግር የለም እንዳትሉ ማለት ነው። የሌለውን ነገር አሳዝዛችሁ አዛችሁ ጥለቡልን ብላችሁ አሰሩ ማለት ነው። ያው እንግዲህ መብላት ተወድዶ መቼ መጥለብ ተላላችሁ እና በስመቴና ብዙ አላጥበ ባይዘ ማንኛውም ሩዙን አትሹት፣ ሽት አታድርጉት። ጨው እና ቬኒገር ወይም ደግሞ ከል አድርጌ ዘፈዘፍኩት እንደምታዩት ነጭ እንትን ውሃውን ነጩን እስከሚጠፋ ድረስ በደምብ አድርጌ ነው ያጠብኩት። እስችጋ ደግሞ አሁን የምንሰራው እንግዲህ ሩዛቱን ዘፍዘፈና እስችጋ የምንሰራው እንትን ነው። ሀምሳ ማለት ነው ክሽና ይባላል ክሽና እንሰራለታለን። ይሄ ሽንኩርት አረኩኝ። ዘይት አድርጌ ሽንኩርት አረኩኝ፣ ጥብስ እናደርገዋለን እንደምታዩት ዘቢብ አጥብ ያለው እሱ ጋር ደግሞ ክክ ቀቅ እያለ ማለት ነው። ክክ እናንተ ከሌላችሁ ደግሞ ነኪ የሚባለው ሽምብራ መቀቀል ትችላላችሁ ማለት ነው። ከዛ እንግዲህ ነኪያችን አርግን ባይዞ ግን የእኔ ነኪ ትንሽ በዝቶበት ነበረ። እናንተ ግን ትንሽ ጨምሩ። ቪዲዮ ላይ ሲሆን ባይዞ ብዙ ነገር ወደኋላ የሚቀር ነገር አለ። ስኬ እውነቴን እምላችሁ እና የእኔ በዝቶ ነበረ ትንሽ። ከዛ ቅመማ ቅመም ደግሞ የጨመርኩት ቆንዶ በርበሬ፣ ሎሚ የተፈጨ እና እንትን ነው የጨመርኩበት ማለት ነው። ሂል ነው የጨመርኩበት። ከዛ እንግዲህ አልቆ ሀባይቢ እንግዲህ ምንም ማረጋችም አልቆ። ማኖ እስቲ ጋ ደርሷል። እስቲ ጋር ሎሚ እና ኪያር በዲዛይን ቆራርጫለሁ። እንግዲህ ሩዛችን እየቀረፍን ነው እያረግን ነው ማለት ነው። እንደዚህ እናደርጋለን። በሁለቱንም ሀራራዎቻችን ማለት ነው ሀባይቢ ገልቢ እና በጣም እንግዲህ ምንም ማረግ አይቻልም። እንትናችን ካሜራ ተገልብጠዋል እና ውድ ተመልካቾች እንግዲህ በዚህ መልኩ እያደረግን ነው በጣም ቆንጆ ነበረ በጣም ነበረ የሚያምረው ማለት ነው ሞክሩት እውነቴን ነው የምሏችሁ እና እንተኑን ዶሮን እንግዲህ በዘይት ነው የጠበስኩት ለምን በጣም ወርቃማ ሆኖ በጣም ነበረ የሚያምረው በጣም ያምር ነበረ ማለት ነው ስጠብሰው ማለት ነውና እንደዚች ከፈለጋችሁ እንግዲህ እንተኑን የሎሚውና የኪያሩን ዲዛይን አወጣት አሳያችኋለሁ። በጣም ነው የሚያምረው እውነቴን ነው የምላችሁ ማለት ነው። በጣም ቆንጆ ነው ያምራል። እና ደግሞ በጣም ነው ነበረ የሚጣፍጠው። ከለርፉድ ሁለት አይነት ከለርፉድ ቢጫና ቀይ ከለርፉድ አድርጌበታለሁ። ከዛ መጨረሻ ላይ እንግዲህ ያው በጣም ነው ነበረ የሚያምረው አያችሁት። ማሻላ ብላ አፊያ አሌይኩም። ሳትሞክሩት እንዳታልፉ ማለት ነው።